በመላው ዓለም የምትገኝ ውድ ኢትዮጵያውያን እንደምን ቆይታችኋል? በዛሬ ዕለት ህዳር 8 2018 የወጡ መረጃዎችን ይዘን ተመልሰናል። የተማሪዎች ተቃውሞ በመላ ሀገሪቱ ተቀጣጠለ። ፌዴራል ፖሊስ በዩኒቨርሲቲዎች ግቢ ታይቷል። የትምህርት ሚኒስቴር ያወጣው አዲሱ የብሔራዊ አገልግሎት መመሪያ ሰፊ ተቃውሞ ገጠመው። ተቃዋሚ ፓርቲዎች ለመንግስት የመጨረሻ ማስጠንቀቂያን ሰጡ። ክርስቲያን ታደልን ጨምሮ የፖለቲካ እስረኞች ካልተፈቱ በምርጫው እንደማይሳተፉ ገለጹ። ካናዳ ለኢትዮጵያ ተጓዦች ጥብቅ የጉዞ ማስጠንቀቂያን አውጥታለች። ወደ አማራ፣ ትግራይና ኦሮሚያ ክልሎችም አትጓዙ ስትል ዜጎቿን ማስጠንቀቃለች። የከፍተኛ ባለሥልጣናት የጎረቤት ሀገራት ሹምም በዛሬው ዕለት ቀጥሏል የሚሉና ሌሎች ወቅታዊ ዜናዎች አሉን። ዝርዝሩን እንሆም የተማሪዎቹ ተቃውሞ በመላ አገሪቱ ተቀጣጠለ። የፌዴራል ፖሊስ በዩኒቨርሲቲዎች ግቢም ታይቷል። የትምህርት ሚኒስቴር ያወጣው አዲሱ የብሔራዊ አገልግሎት መመሪያም ሰፊ ተቃውሞ ገጠመው። ከቀናት በፊት የትምህርት ሚኒስተር ፕሮፌሰር ብርሃኑ ነጋ ይፋ ያደረጉትና በመንግስት ዩኒቨርሲቲ ተማሪዎች ላይ ብቻ ያተኮረ ነው የተባለው የብሔራዊ አገልግሎት መመሪያ በመላ ሀገሪቱ በሚገኙ በርካታ ዩኒቨርሲቲዎች የተማሪዎችን ከፍተኛ ተቃውሞ አስነስቷል። ተማሪዎቹ ውሳኔው አላስፈላጊና የወደፊት ሕይወታቸውን የሚያመሰቃቅል ነው ሲሉ ድምፃቸውን ያሰሙ ሲሆን ይህን ተከትሎም በተወሰኑ ዩኒቨርሲቲዎች የፌዴራል ፖሊስ አባላት ወደ ግቢዎቹ መግባታቸው ታውቋል። የተቃውሞዎቹ ዋነኛ መንስኤዎችም የትምህርት ሚኒስቴር የሶስተኛ ዓመት ተማሪዎች ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማርና ሌሎች ያልተገለጹ ብሔራዊ አገልግሎቶችን እንዲሰጡ የሚያስገድድ አዲስ መመሪያ ማውጣቱ ነው። ይህ ውሳኔ ከተማሪዎች ፍላጎት ውጭና ያለ በቂ ምክክር የተደረገ ነው በሚል ሰፊ ተቃውሞ የገጠመው ሲሆን በዛሬው ዕለት በጅማ፣ በቡሌ ሆራ፣ በሰላሌ፣ በሐዋሳ፣ በቦረና፣ በመደ ወላቡ፣ በወለጋ፣ በሚዛን ቴፒ በዋቻሞ በአርሲ በአምቦ በድሬዷ በዲላና በጂንካ ዩኒቨርሲቲ ተማሪዎች በየግቢያቸው ተቃዋሚዎችን አሰምተዋል ተማሪዎቹ እንደ ዋነኛ የተቃውሞ ምክንያት ያቀረቡትም የቅድመ ምረቃ ትምህርታቸውን ከማጠናቀቃቸው በፊት ለአንድ ዓመት የማስተማር ሥራ ላይ እንዲሰማሩ መገደዳቸው ነው። ይህ ውሳኔ የትምህርት ጊዜያቸውን እንደሚያራዝም፣ ዕድሜያቸው እንደሚባክን፣ ለቤተሰቦቻቸው ተጨማሪ ሸክም እንደሚፈጥሩ፣ እንዲሁም ለአንድ ዓመት ተጨማሪ የሚቆዩበትን የዋጋ ጭማሪ ወይም ኮስት ሼሪንግ እዳቸው ላይ ጫና እንደሚያደርግ እያነሷቸው ካሉ ምክንያቶች ናቸው። በተጨማሪም ተማሪዎቹ የማስተማር ልምድና እውቀት ሳይኖራቸው እንዲያስተማሩ መደረጉ በሚያስተምሩበት ትውልድ ላይ ጉዳት ያደርሳል የሚል ስጋት እንዳላቸውም በተቃውሟቸው ገልጸዋል። ይህ የግዴታ አገልግሎት በሕገ መንግስቱ የተከለከለውንም የግዳጅ ስራ ወይም ፎርስድ ሌበር የሚጥስ ነው የሚል መከራከሪያም በአንዳንድ ዩኒቨርሲቲዎች የቀረበ ሲሆን ከዚህ በተጨማሪም በዩኒቨርሲቲዎች ውስጥ ያሉ ሌሎች እንደ የምግብ ጥራት መጓደል፣ የንጹህ ውሃ እጥረት፣ የዶር መተሪዎች መበላሸት፣ የሕክምና አገልግሎት እጦትና የኢንተርኔት አገልግሎት አለመኖሩን ያሉ ለአመታት ያልተፈቱ ችግሮችም ለተቃዋሚዎቹ መባባስ እንደ ምክንያት ተጠቅሰዋል። ውሳኔው በ33ቱ የመንግስት ዩኒቨርሲቲዎች በሚማሩ ተማሪዎች ላይ ብቻ ተግባራዊ መደረጉና የግል ተቋማትን አለመካተቱ በተማሪዎች ዘንድ ምቁጣን ያባባሰው ሌላኛው ጉዳይ መሆኑም ተገልጿል። ይህንን የተማሪዎች ተቃውሞ ተከትሎ በአንዳንድ ዩኒቨርሲቲዎች የፌዴራል ፖሊስን ጨምሮ የመንግሥት የጸጥታ ኃይሎች ወደ ግቢዎቹ በመግባት ተቃውሞን ለማብረድ መሞከራቸውም ታውቋል። በተለይም በጅንባ ዩኒቨርሲቲ አስተዳደሩ ተማሪዎችን ሰብስቦ ለማናገር መገደዱ የተቃውሞን ስፋት ያሳያል ተብሏል። ተማሪዎቹ በየግቢያቸው እያሰሟቸው ካሉ ተቃውሞች ባሻገርም በአብዛኞቹ ዩኒቨርሲቲዎች ተማሪዎቹ በማኅበራዊ ሚዲያ ላይ በተለያዩ መንገዶች ድምፃቸውን እያሰሙ ይገኛሉ። በሌሎች ዩኒቨርሲቲዎችም ተማሪዎች ተቃውሞ ለማድረግ እየተደራጁና እየተዘጋጁ መሆኑም ተገልጿል። ፕሮፌሰር ብርሃኑ ነጋ ከሶስት ቀናት በፊት በፌዴሬሽን ምክር ቤት ቀርበው ባሰጡት ማብራሪያ ላይ ይህን ውሳኔ የሚኒስትሮች ምክር ቤት ከተመካከረበት በኋላ በዚሁ ዓመት ተግባራዊ እንደሚሆን በግለጻቸው ይታወሳል። ተቃዋሚ ፓርቲዎች ለመንግሥት የመጨረሻ ማስጠንቀቂያ ሰጡ። ክርስቲያን ታደለን ጨምሮ የፖለቲካ እስረኞች ካልተፈቱና ጦርነቱ ካልቆመ ምርጫም እንደማይገቡ እየገለጹ ነው። እናት ፓርቲን መኢአድን ኢሃፓን ጨምሮ ስድስት ፓርቲዎችን ያሰባሰበው ትብብር ለኢትዮጵያ አንድነት የተሰኘው ስብስብ እነ ክርስቲያን ታደለን ጨምሮ በእስር ላይ የሚገኙ ፖለቲከኞች ካልተፈቱ በቀጣይ ምርጫ ላይ መሳተፋቸው ከባድ ጥያቄ ውስጥ እንደሚገባ በይፋ አስታውቀዋል። ስድስቱን ፓርቲዎች ያካትተው ይህ ትብብር በመጣው መግለጫ ይህ ትብብር ባወጣው መግለጫ የተቃዋሚ የፖለቲካ ፓርቲ አባላትና አመራሮች በፍትህ ጦት በስር ላይ መገኘታቸው ለምርጫው ትልቅ እንቅፋት መሆኑን ገልጿል። በመሆኑም ያለ ፍርድ የታሰሩ ወይም የፍርድ ሂደታቸውን ሆን ተብሎ የተጓተተ የፖለቲካ እስረኞች በመላ እንዲፈቱና በምርጫው በነጻነት እንዲሳተፉ እንዲደረግ ጠይቋል። በሀገሪቱ የተለያዩ አካባቢዎች የተንሰራፋው የእርስ በርስ ጦርነት ለነጻነትና ፍታዊ ምርጫ ትልቅ እንቅፋት እንደሆነ የጠቆሙት ፓርቲዎቹ በትግራይ በአማራ በኦሮሚያ በቤኒሻንጉል ጉምዝ በሶማሊያ በአፋራ ዋሳኝ አካባቢዎች እንዲሁም በጉራጌ ዞን ያሉ ጦርነቶችና ግጭቶች ምርጫ ማካሄድን የማይቻል ያደርጉታል ብለዋል። ይህ የፓርቲዎቹ አቋም ጠቅላይ ሚኒስትር አብይ አህመድ ከሳምንት በፊት በፓርላማው ቀርበው ምርጫው ይካሄዳል፣ ምርጫውን ለማከናወን የሚያስችል የፀጥታ ስጋት የለም ካሉት ንግግር ጋር በቀጥታ የሚቃረን ሆኗል። ፓርቲዎቹ በመግለጫቸው ላይ ያስቀመጧቸው ቅድመ ሁኔታዎች ማለትም የእርስ በርስ ጦርነት እንዲቆም፣ የፖለቲካ እስረኞች እንዲፈቱና የመገናኛ ብዙሐን ነጻነት እንዲከበር እስከ ኅዳር ወር መጨረሻ በተጠቀሰው የጊዜ ገደብ ውስጥ በመንግሥት ተግባራዊ ካልሆነ ጉዳዩን በመመርመር በቀጣይ የምንወስደውን እርምጃ ለሕዝባችን ይፋ የምናደርግ መሆናችንን እንገልጻለን ሲሉ የመጨረሻ ማስጠንቀቂያን ሰጥተዋል። የገዢው ፓርቲ ዋነኛ ዓላማ የተቃዋሚዎችን ተሳትፎ አጃቢ በማድረግ የራሱን የምርጫ ድል ህጋዊ በማስመሰል ህጋዊ ማስመሰል ነው የሚል እምነት እንዳላቸውም የገለጹት ስድስቱ ፓርቲዎች መንግሥት ሆን ብሎ ለምርጫ ምቹ ሁኔታን እንዳይኖር በማድረግ ብቻውን ተወዳድሮ ለማሸነፍና ስልጣኑን ለማራዘም እየሰራ ነው ሲሉ ከባድ ክስን ሰንዝረዋል። ከታሰሩት ፖለቲከኞች መካከል የአብን ተወካይ ሆነው ፓርላማ የገቡት አቶ ክርስቲያን ታደለ በአማራ ክልል የተቀሰቀሰውን ጦርነት ተከትሎ ያለመከሰስ መብታቸው ሳይነሳ በቁጥጥር ስር መዋላቸው ይታወሳል። ከእርሳቸው በተጨማሪም አቶ ዮሐንስ ቦያሌው፣ ዶክተር ካሳ ተሻገር፣ አቶ ታየደንዳ አሁን በእስር ላይ የሚገኙ የፓርላማና የምክር ቤት አባላት መሆናቸውም ይታወቃል። የከፍተኛ ባለሥልጣናቱ የጎረቤት ሀገር ሹመት ቀጥሏል። ዶክተር ለገሰ ቱሉም የጅቡቲ አምባሳደር ሆነው ተሾሙ። የቀድሞ የመንግሥት ኮሚኒኬሽን አገልግሎት ሚኒስተር ዶክተር ለገሰ ቱሉ በጅቡቲ የፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ሆነው መሾማቸው ተገልጿል። ዶክተር ለገሰ ዛሬ የሹመት ደብዳቤያቸውን ለጅቡቲ ፕሬዚዳንት ኢስማኤል ኦመር ማቅረባቸውን የመንግሥት መገናኛ ብዙኃን ዘግበዋል። ይህ ሹመት ከቅርብ ጊዜ ወዲህ በከፍተኛ የመንግሥት ባለሥልጣናት ላይ የነበሩና በሚዲያ በስፋት ይታወቁ የነበሩ ባለሥልጣናት ከኃላፊነታቸው ሲነሱ ወደ ጎረቤት ሀገራት በአምባሳደርነት የመመደብ አዝማሚያን ተከትሎ የመጣም ነው ተብሏል። የመጀመሪያው የትግራይ ጦርነት መጠናቀቁን ተከትሎ ጄኔራል ባጫ ደበሌ የኬንያ ባለሙሉ ስልጣን አምባሳደር ሆነው ሲሾሙ ከርሳቸው በመቀጠል ደግሞ የቀድሞ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም የሜቴክ ዋና ዳይሬክተር የነበሩት አምባሳደር ሱሌማን ነንደፎ የሶማሊያ አምባሳደር ሆኖ መሾማቸው ይታወሳል። ዶክተር ለገሰ ቱሉ በዚህ አዝማሚያ ሶስተኛው ከፍተኛ ባለስልጣን ሆነውም በዛሬው እለት ወደ ጅቡቲ ተሹሟል። ዶክተር ለገሰ ከኮሚኒኬሽን ሚኒስቴርነት ኃላፊነታቸው ከተነሱ ሦስት ወራት ያስቆጥሩ ቢሆንም አዲስ ሹመት ያገኙት ግን ገና ዛሬ ነው። ከዚህ ቀደም የጣሊያን አምባሳደር ሆነው ሊሾም እንደሚችሉ ግምቶች ሲቀርቡ እንደነበር አይዘነጋም። የፌዴራል መንግስት ይህንን አካሄድ ለምን እንደመረጠ የተለያዩ ግምቶች የሚሰነዘሩ ሲሆን ዋነኛው መላምት ግን ከግብፅ የቀጠናው ተጽዕኖ ጋር የተያያዘ ነው። ከቅርብ ጊዜ ወዲህ ግብፅ በቀጠናው ላይ ያላትን ተጽዕኖ ለማሳደግ የምታደርገውን እንቅስቃሴ ለመግታት የኢትዮጵያ መንግስት ፖለቲካዊ ክብደት ያላቸውን ከፍተኛ ባለስልጣናቱን ወደ ጎረቤት ሀገራት በመመደብ የዲፕሎማሲ ተጽዕኖን ለማጠናከር እየሞከሩ ነው የሚሉ አስተያየቶች በስፋት ይነሳሉ። ካናዳ ለኢትዮጵያ ተጓዥ ዜጎቿ ጥብቅ የጉዞ ማስጠንቀቂያ አወጣች። ወደ አማራ፣ ትግራይ፣ ኦሮሚያ ክልሎች እንዳይጓዙ ማሳሰበችም። የካናዳ መንግስት በኢትዮጵያ ያለው የደህንነትና የጤና ሁኔታ አሳሳቢ ደረጃ ላይ መድረሱን በመጥቀስ ዜጎቿ ወደ ተለያዩ የአገሪቱ ክፍሎች ከመጓዝ እንዲቆጠቡ በወጣው የጉዞ ማስጠንቀቂያ አስጠንቅቋል። በተለይም ዜጎች ወደ አማራ፣ ትግራይ፣ ቤኒሻንጉል ጋምቤላ፣ ሲዳማ፣ እንዲሁም በኦሮሚያ ክልል ሰሜን ሸዋ፣ ምዕራብ ወለጋ፣ ምስራቅ ወለጋ፣ ቄለም ወለጋ ና ሆሮ ጉሮ ወለጋ ዞኖች ምንም አይነት ጉዞ እንዳያደርጉ በጥብቅ አስጠንቅቋል። ይህ የጉዞ ማሳሰቢያ በኅዳር 14 ቀን 2025 ዓ ም እንደ አውሮፓውያን አቆጣጠር የተደረገ ሲሆን በተለያዩ የኢትዮጵያ ክፍሎች የተቀጠለውን ህዝባዊ አመፅ፣ የትጥቅ ግጭትና ከባድ ወንጀሎች መስፋፋትን ለማስጠንቀቂያው እንደ ዋነኛ ምክንያት ጠቅሷል። ምንም እንኳን ዋና ከተማዋ አዲስ አበባ ከሌሎች አካባቢዎች በተሻለ ደህንነት የተጠበቀ እንደሆነ ቢገለጽም የካናዳ ባለስልጣን ግን በከተማ ውስጥ የሚደረጉ ማንኛውም አይነት እንቅስቃሴዎች ላይ ከፍተኛ ጥንቃቄ እንዲያደርጉ ሲል ለዜጎቻቸው መክረዋል።